ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 19 2018 ዓም የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል በሁለት ዓመት ውስጥ ከ3000 በላይ ሴቶች መደፈራቸውንና አረጋ ከበደ አምነዋል። በወሎና በጎጃም ቀጠናዎች በተካሄዱ ከባድ ውጊያዎች ፋኖ ከፍተኛ ድል ማግኘቱ ተገልጿል። ዝርዝር የውጊያ መረጃዎችን ይዘናል። በመቀሌ ከተማ ትናንት ምሽት የተሰማው የቦም ፍንዳታ ሁከት ለመፍጠር ያለመ ነው ሲል የከተማዋ ሰላምና ጸጥታ ቢሮ ገልጿል። የአብይ የቅርብ ሰው የነበሩት የጊኒ ቢሳው ፕሬዚዳንት መፈንቅለ መንግስት ዜና በመንግስት መገናኛ ብዙሃን እንዳይዘገብ አብይ አዘዋል። ከደሃ አገራት የሚመጡ ስደተኞች በቋሚነት ወደ አሜሪካ እንዳይገቡ አደርጋለሁ ሲሉ ዶናልድ ትራምፕ ተናግረዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁ ነው በአማራ ክልል በሁለት ዓመት ውስጥ ከ3000 በላይ ሴቶች መደፈራቸውን እነ አረጋ ከበደ አመኑ። በአማራ ክልል ውጊያ ከተጀመረ ወዲህ ባለፉት ሁለት ዓመታት 3036 ጾታዊ ጥቃቶች መፈጸማቸውን አረጋ ከበደ የሚመሩት ስብስብ አካል የሆነው የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ አምኗል የብልጽግና ተቋም በክልሉ ከ2015 ዓ ም መጨረሻ ጀምሮ በአገዛዙና በፋኖ ኃይሎች መካከል ግጭት ከተቀሰቀሰ ወዲህ 2016 ዓ ም 1320 2014 2017 ዓ.ም ደግሞ 1712 በሁለቱ ዓመታት ህጻናትና ሴቶችን ጨምሮ በድምሩ 3036 ጾታዊ ጥቃቶች ተፈጽመዋል ሲል ለአዲስ ማለዳ ገልጸዋል። ከቀናት በፊት ዓለም አቀፉ መገናኛ ብዙሃን ቢቢሲ በሰራው ዘገባ የብልጽግና ወታደሮች በአማራ ክልል ባለፉት ሁለት ዓመታት ከ2500 በላይ ሴቶችን ደፍረዋል ማለቱን መዘገባችን አይዘነጋም። የክልሉ ሴቶች ቢሮ የተባለው የአገዛዙ ተቋምም የድርጊት በአገዛዙ ኃይሎች መፈጸሙን ባያምንም ድርጊቱ መፈጸሙን ግን አረጋግጧል። ተሰጥቷል። ከኢሰመኮው እስከ አምነስቲ ከተመድ የሰባዊ መብቶች ኮሚሽን እስከ ሂውማን ራይትስ ዎች ከቢቢሲ እስከ ዶቼ ቪሌ የብልጽግና ጦር ህጻናትን፣ ነፍሰ ጡር ሴቶችን፣ እናቶችን ግፍ በተሞላበት መንገድ መድፈሩን በተለያዩ ጊዜያት ባወጧቸው ሪፖርቶች አመልክተዋል። የአገዛዙ ኃይል ይህን ያስገድደው መድፈር ተግባር ከመፈጸም ባለፈም ሌሎች አሰቃቂ ድርጊቶችን በንጹሃን ሰዎች ላይ እየፈጸመ ስለመሆኑ በተለያዩ ጊዜያት የሚወጡ መረጃዎች ይጠቁማሉ። ከቀናት በፊት በሰከላ አካባቢ ስድስት ንጹሀንን ገድሎ ምላሳቸውንና ብልታቸ ሰዎቻቸውን መቁረጡ ይታወቃል። ከዚያ በፊትም የተማረኩ ሴት የፋኖ አባላትን ጡት በመቁረጥ እንዲሁም በፋኖ ስም ባሰማራቸው አካላት እጅ መቁረጥን ጨምሮ ሌሎች ለመስማት የሚሰቀጥጡ ድርጊቶችን መፈጸሙን ቀጥሏል። በወሎ ና በጎጃም ቀጠናዎች በተካሄዱ ከባድ ውጊያዎች ፋኖ ከፍተኛ ድል ማግኘቱ ተገለጸ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ጽናት ክፍለ ጦር ቅስፈታዊ ጥቃትን በአገዛዙ ጦር ላይ በመክፈት ከፍተኛ ድልን ተጎናጽፈዋል። አገዛዙ ተንታ መገንጠያ ወይም ተሪ ላይ ከሁለት ወረዳ ያመጣውን ሰራዊት ወደ ደሴ ለማሻገር ሲሞክር ቅስፈታዊ የደፈጣ ጥቃት ተፈጽሞበታል። ዛሬ ህዳር 19 2018 ዓ ም 9 ሰዓት አካባቢ ላይ የጽናት ክፍለ ጦር ባደረገችው የደፈጣ ኦፕሬሽን በርካታ ሙትና ቁስለኛ ተደርገዋል። የብልጽግና ሰራዊት በመኪና እየተንቀሳቀሰ ሳለ ከፋኖች በደረሰበት የደፈጣ በትር በርካቶች በመኪና ውስጥ እያሉ በተሰነዘረ ጥቃት ሙትና ቁስለኛ የተደረጉ ሲሆን ቀሪዎች ከመኪና እየወረዱ እያለ ተመትተው ተገድለዋል። ከደላንታና ከተንታ ወረዳ በጥምረት አዋቶ ወደ ደሴ ሊያሳልፍ በነበረው የብልጽግና ሰራዊት ላይ የጽናት ክፍለ ጦር ፋኖች አፍ በጅ የሚያስጭን ድልን ማስመዝገብ ችለዋል። ዳር 18 2018 ዓ ተምረት ማለትም በትናንትናው ዕለት በዚህ ቦታ ላይ ያገዛዙ ሰራዊት በደረሰበት ከፍተኛ ጥቃት ሽንፈትን የተከናነበው ሰራዊት ሙትና ቁስለኛውን ሳነሳ የሸሸ ሲሆን ዳግም በዛሬው ዕለት የክፍለ ጦሯ ዘመቻ መምሪያ ኃላፊ የሲሳይ ተሹመ ወይም ጨልጤን የስናይፐር ብራቅና ቅንደሻ ጀባ ተብለዋል። በተመሳሳይ በአምባሰል ወረዳ ከግሸን እስከ ደልባ ድረስ በተደረገ ውጊያ አንድ አመራርን ጨምሮ ከሀምሳ በላይ ያገዛዙ ወታደሮች መገደላቸው ታውቋል። በቀጠናው በዙ ሀያ ሶስት እና በሞርተር እንዲሁም በሌሎች ከባ ድ መሳሪያዎች ታግዞ ጥቃት ከፍቶ የነበረው በሰሜን ምስራቅ እዝ 81ኛ ኮር የ45ኛ ክፍለ ጦር ሰራዊት ከወደ ፋኖ የተሰነዘረበትን የመልሶ ማጥቃት እርምጃ መቋቋም አቅቶት ከባድ የሆነ የሰብዓዊና ቁሳዊ ውድመትን ተከናንቦ ወደ መጣበት መሸሹ ተገልጿል። ከህዳር 17 2018 ዓ.ም ጀምሮ እስከ ዛሬው ዕለት በአገዛዙ ላይ የጸረ ማጥቃት እርምጃውን በመውሰድ ድል የተቀናጁት በአፋ ብሃ ምኒልክ እዝ ልጅ ኢያሱ ኮር የ23ኛ ክፍለ ጦር አባላት መሆናቸውን ከኮሮ ህዝብ ግንኙነት ክፍል ለማረጋገጥ ተችሏል። በአውደ ውጊያው አንድ አመራርን ጨምሮ ከ50 በላይ የጠላት ኃይል ሲደመሰስ ቁጥሩ በውል ያልታወቀ ኃይል ደግሞ ቁስለኛ መደረጉን ኮሮ አስታውቋል። በተጨማሪም 1395 የድሽቃና የብሬን እንዲሁም የክላሽ ተተኳሽ በፋኖ መማረኩን የተገለጸው የአገዛዙ ኃይል በውጊያው የቆሰሉበትን ወታደሮች በአራት ተሽከርካሪ ጭኖ ወደ ደሴ ለመውሰድ ቢሞክርም ነገር ግን በፋኖ ቃኝ አባላት ዚያ ተብሎ በሚጠራው አካባቢ ላይ ተቆርጦ ከባድ ጉዳትን ያስተናገደ ሲሆን በርካታ ቁስለኛ ወታደሮችም ተማርከዋል። የፋኖ አባላቱ ለተማረኩ ወታደሮች የህክምና አገልግሎት እየሰጡ ሲሆን በውጊያው የተገደሉ የአገዛዙ ወታደሮች አስክሬን ደግሞ ስርዓተ ቀብራቸውን እየፈጸሙ ማርፈዳቸውን በሚኒሊክ እዝ የልጅ ያሱ ኮር በህዝብ ግንኙነት ክፍሉ ለጣቢያችን በላከው መረጃ አስታውቋል። በሌላ በኩል የአፋ ባሃ ቴዎድሮስ እዝ የ206ኛ ኮር 14ኛ ክፍለ ጦር አካል የሆነው የበረሀኛው ቀስተደመና ሻለቃ በዛሬው ዕለት በዘመቻ ሙላት ንጉሴ በደብረ ኤልያስ ከተማ ባደረገው ውጊያ የመከላከያ ሰራዊት በሚሊሻና አድማ ብተና ላይ ድልን ተቀናጅቷል። በሌላ በኩል የአፋ ባሃ ቴዎድሮስ እዝ የ206ተኛ ኮር 14ተኛ ክፍለ ጦር አካል የሆነው የበረሀኛው ቀስተ ደመና ሻለቃ በዛሬው ዕለት በዘመቻ ሙላት ንጉሴ በደብረ ኤልያስ ከተማ ባደረገው ውጊያ መከላከያ ሰራዊት በሚሊሻና አድማ ብተና ላይ ድልን ተቀናጅቷል። ውጊያው በደብረ ኤልያስ ከተማ ሆስፒታል፣ አዲሷ ቤተ ክርስቲያን ና ትግል ፍሬ ጀርባ ላይ የተደረገ ሲሆን በርካታ ቁጥር ያለው አድማ ብተና ሚሊሻና መከላከያ ተደምስሷል። የሌባ ስብስቡ የብልጽግና ቡድን ወራሪ ሰራዊቱን በማሰማራት የአርሶ አደሩን ሰብል እያወደመና እየዘረፈ ለሽፋኑም ቀጠናዎችን አስሻለው ፋኖን እንበትኛለው እያለ ዲስኩሩን በሚነፋበት ሰዓት ጀግኖቹ የቀስተ ደመና ክንድ ነበልባል ፋኖ ማዘዣው ላይ ገብተው በአናቱ ላይ ጨፍረውበት ክምር ሬሳና ቁስለኛን አስታቅፈውት ወጥተዋል። በመቀለ ከተማ ትናንት ምሽት የተሰማው የቦምብ ፍንዳታ ሁከት ለመፍጠር ያለመ ነው ሲል የከተማዋ ሰላምና ጸጥታ ቢሮ ገለጸ። በመቀለ ከተማ ትናንት ህዳር 18 ምሽት አራት ሰዓት ተኩል ገደማ ልዩ ስሙ አዲ ሀቂ በሚባል አካባቢ የቦምብ ፍንዳታ መድረሱን የከተማዋ ሰላምና ጸጥታ ቢሮ አስታውቋል። በክስተቱ ዙሪያ ማብራሪያ የሰጡት የከተማዋ ሰላምና ጸጥታ ጽህፈት ቤት ኃላፊ ረዳሀኝ ፍሳሀ ፍንዳታውን ያደረሱት ህዝብን ለማሸበር ተልዕኮ የተሰጣቸው የጥፋት ኃይሎች ናቸው ከማለት ውጭ የሰጡት ማብራሪያ የለም የመቀለ ኤፍኤም እንደዘገበው ኃላፊው የቦምብ ጥቃቱ ግልጽ ባልተደረጉት አካላት መፈጸሙ ቢነገርም የቦምብ ፍንዳታው በሰው ወይም በንብረት ላይ ጉዳት እንዳላደረሰ ተናግረዋል በቦምብ ጥቃቱ የከተማዋ ነዋሪዎች መደናገጣቸውን የገለጸው ጽፈት ቤቱ የጥቃቱ አላማ ሁከትና ብጥብጥ ለመፍጠር ሆን ተብሎና ታስቦበት የተፈጸመ ነው ብለዋል ጽፈት ቤቱ የጸጥታ አካላት የቦምብ ጥቃቱን ፈጻሚዎች በቁጥጥር ስር ለማዋል በጋራ እየሰሩ መሆኑንም አስታውቋል ሲል ዘገባው አክለዋል መሰል ጥቃቶችን በማቀነባበር ተግባር ላይ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 መሆናቸውንም ዘገባው ጠቅሷል። የአብይ የቅርብ ሰው የነበሩት የጊኒ ቢሳው ፕሬዚዳንት መፈንቅለ መንግስት ዜና በመንግስት መገናኛ ብዙሃን እንዳይዘገብ አብይ አዘዙ። እሁድ ዕለት በጊኒ ቢሳው ፕሬዝዳንታዊና ፓርላመንታዊ ምርጫ ተካሂዶ ነበር። የምርጫው ውጤት ትናንትና ሐሙስ ሊገለጽ ቀጠሮ ተይዞለት የነበረ ሲሆን ሀገሪቱን ለሁለተኛ ዞር ለመምራት በመወዳደር ላይ የነበሩት ፕሬዚዳንት ኡማሮ ሲሴኮ ኢምባሎና ተቀናቃኛቸው ፈርናንዶ ዲያዝ ዳ ኮስታ ግን የምርጫው ውጤት ከመገለጹ በፊት ከማክሰኞ ጀምረው ሁለቱም በየፊና ቡድናቸው ማሸነፋቸውን መግለጽ መጀመራቸው ይታወቃል። በዚህ መካከል ነበር ብጥብጥ እንዳይከሰትና ሁኔታውን ለማረጋጋት በሚል በመሀል የገባው የአገሪቱ ጦር ከአንድ ቀን በኋላ በተደራጁ ከፍተኛ የጦር መኮንኖች አማካኝነት በዚህ መካከል ነበር ብጥብጥ እንዳይከሰትና ሁኔታውን ለማረጋጋት በሚል በመሃል የገባው የአገሪቱ ጦር ከአንድ ቀን በኋላ በተደራጁ ከፍተኛ የጦር መኮንኖች አማካኝነት ረቡለት መፈንቅለ መንግስት ማድረጉንና በኃይል ስልጣን መያዙን በአገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርቦ የገለጸው መንግስቱ የተመራው በራሳቸው በፕሬዝዳንት ኡማሮ ሲሴኮ ኢምባሎ የግል ጠባቂና የሀገሪቱ የፕሬዝዳንታዊ ዘብ ዋና አዛዥ በነበሩት ጄኔራል ዴኒስ ኒካና ሲሆን ፕሬዝዳንቱ በመጨረሻም ፕሬዝዳንት ኢምባሎንም ተቀናቃኛቸው ፈርናንዶ ዲያዝንም በቁጥጥር ስር በመዋል ማሰሩንም አስታውቋል። በመጨረሻም ከፍተኛ ወታደራዊ ቡድኑ በትናንትናው እለት ጄኔራል ሆርታንታምን የሀገሪቱ መሪ አድርጎ መሾሙን የገለጸ ሲሆን እርሳቸውም በቀጣይ ለአንድ ዓመት የሀገሪቱ መሪ ሆነው ለማስተዳደር ቃለ ተፈጽመዋል። በዚህም በጊኒቢሳው በመፈንቅለ መንግስት በኃይል መንበረ ስልጣኑን በተቆጣጠሩት ወታደራዊ መኮንኖች ከረቡ ጀምሮ በእስር ላይ የቆዩት ፕሬዝዳንት ኡማሮ ሲሴኮ ኢምባለው ያለምንም ቅድመ ሁኔታ እንዲፈቱ የአፍሪካ ህብረት ጥሪ ካቀረበው በኋላ በአሁኑ ሰዓት ተለቀው ወደ ሴኔጋል መሸሻቸው ታውቋል። እኚህ ካሁን ቀደም ከአብይ ጋር በአካል ጭምር ተገናኝተው ሲወያዩ የነበሩት ፕሬዝዳንት መፈንቅለ መንግስት ከተደረገባቸው በኋላ ዜናቸው በኢትዮጵያ ሰማይ ስር እንዳይሰማ አብይ አዘዋል እና ኢቲቪ እና ፋናን ጨምሮ ሀገሪቱ መገናኛ ብዙኃን ይህን ዜና እንዳያሰራጩ በአብይ የታዘዙት ተመሳሳይ ድርጊቶች መበረታታት የለባቸውም በሚል ሲሆን አብይም ጀነራሎቻቸው ይህን እንዳያስቡ ለማድረግ አስበው የወሰኑት ነው። ከዚህ ቀደም የማዳጋስካሩን አመፅና የመንግስት ግልበጣ የኔፓሉ ህዝባዊ አመጽና የቤተመንግስት ትዕይንት ትዕይን ከሁለት ሳምንት በፊት በታንዛኒያ የተደረገው አመፅ በአብይ አህመድ በነ ኢቲቪ እንዳይዘገብ በአብይ ትእዛዝ የተሰጠባቸው እውነቶች ናቸው። ከደሃ ሀገራት የሚመጡ ስደተኞች በቋሚነት ወደ አሜሪካ እንዳይገቡ አደርጋለሁ ሲሉ ዶናልድ ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው ማህበራዊ ሚዲያ ገጻቸው ላይ አስታውቀዋል። ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓልን ምክንያት በማድረግ ባሰፈሩት መልእክት ላይ ነው። የፕሬዚዳንቱ ሀሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታናዊ ስደተኛ ዋሽንግተን ባድሚንተን ውስጥ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋ ህይወት ካለፈ በኋላ ነው። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የስራ ፍቃድ እንደሚመረምር አዘዋል። ትራምፕ በጽሁፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ፣ እንዲሁም በባይደን ዘመን ወደ ሀገሪቱ እንዲገቡ የተደረጉ ሚሊዮኖች ፈቃድን እሰርዛለሁ ሲሉ ትሩዝ በተባለው የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ረብ ሁለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የስራ ፈቃዶች እንዲሁም የቀረቡ ማመልከቻዎችን እንደሚመረምርም አስታውቀዋል። ከዚህ ውሳኔ በተከታይነትም ፕሬዚዳንቱ የሶስተኛው ዓለም ካሏቸው ሀገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያሳልፉ አስታውቀዋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም አገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን ሀገራት እንደሆነ ይታመናል። ከገዳው በተጨማሪም ለአሜሪካ ጠቃሚ ሀብት የማይሆኑ ወይም ሀገሪቱን መውደድ የማይችሉትን ጭምር ከአሜሪካ እንዲወጡ እንደሚያደርጉ አመልክተዋል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስቱ ጥቅማ ጥቅሞች በሙሉ እንደሚያስቆሙ አስታውቀዋል። የሀገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ሰዎችን ዜግነት መክፈፍ፣ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማ የውጭ ዜጎችን ከአሜሪካ የማባረር እቅድ አላቸው። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።